ዓመት ውስጥ ሶስት ወር ደመወዝ ብቻ ነው የሰራሁት። ለማን ብዬ ነው ለእነሱ ብዬ ነበረ፣ እነሱ እንዳይነኩብኝ እነሱ ማንም እንዳይናገርባቸው። ሩታ የሰው ለው ስናገሩ ማንም ሰው እንድናገብርብኝ እነ ቤተሰቦቼ እስከ ራሴ ስዘቀዘቅ የነበረ ለአብርሃም ብዬ አልነበረም። ሩታ አብርሽ ብዬ ነበረ ድ በጅ እንኳን ሳይኖረኝ ከሰው በታች እንዳይሆኑ ብዬ

ዜድ በቃ እንዳታለች፣ በማርያም በማርያም እሽሻለሁ። በቃ ዜድ ሩሻማና፣ ለምን ለምን እንደሆነ ይተው ለምን ቤት እንዳላደረኩ አታውቃላችሁ። የዜድ ህመም የሩቴ ደጋፊ እንዲሰሙ ስለፈለግኩ ነው። ገባችሁ? ያ አሰማችሁት። ምን ያህል መስዋዕት እንደከፈለች ምን ያህል እንደሄደች ምን ያህል እንደወደቀች እንደተነሳች፣ ይኸው እኔ ከመናገራችሁ ራሳችሁ ሰማችሁት አይደለም እኔ ጥያቄ አለኝ። አብሬራ ካሜራማን ማለት ነው። አብሪሽ ካሜራ ማን ማለት ነው። አንድ ቀን ተጣተን የምነገው በሮታ የተነሳ ነው። የአድርግል ያለው ሳያደርግል ስቀራ ነው። ላይ የሰደብኩት ማለት ነው። ኤፍሬም እራሱ ሴት ይዞ መጥቶ አብርሃምን አፈቀቱ ስትል ኤፍሬም ረግጫዋለው። ገባች። ይህን ሁሉ ማነው አብርሃም በሮታ የተነሳ ዛሬ ላይ አብርሽ ሩት ባልወዳት ራሱ ማለት ነው። በአብርሃም እና በሩት ምንም ነገር ባልወዳቸው ራሱ እነሱ መናገር አልችልም። ምክንያቱም በነሱ የተነሳ ብዙ ህቶችን አግኝቼበታለሁ። በባለ የተነሳ በነሱ የተነሳሉ ነው ያገኙት ይሄታቄቶች ማለት ነው። አንድ አመት ሁለት አመት ማለት ሰው በአንድ መቆየት ማለት ቀላል እንዳይ። አረ ይበቃል አሁን። እንግዲህ ትላንትና በተፈጠረው ማለት ትናንትና በሰሩት ድራማ ነው እንግዲህ እንደዚህ ሲያለቅሱ የነበረው ማለት ነው። ዛሬ ደግሞ አበጋዝ ከፈንዱሻ ጋር ሲመጣ ምን ታደርጉ ይሆን? እውነት የአሁን ች ዜድ የምትባ ሰላምታዬ በያላችሁበት ይድረስ። ውድና የተከበራችሁ የሰው ዘር በሙሉ እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላምታዬ ድረሳችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮን ስጀምሩ ላይክ ሸር በማድረግ ጀምሩት። ያው በእርግጥ እኔ ፈዝዣለሁ፣ እየተመቸኝ አይደለም፣ እየሰራሁም አይደለም ግን በምሰራና እንደዚህ በምለቅ ሰዓት ብታግዙኝና ብታበረታትኝ ብዬ በትህትና ጠይቃለሁ። ውድና የተከበራችሁ የሀገሬ ልጆች ሰላማችሁ ይብዛልኝ። ዛሬ እንግዲህ የመጣሁት በተለያዩ ነገሮች መጥቻለሁ። አንደኛው እንግዲህ ሀይሚ መልካም ልደት በሉኝ፣ መልካም ምኞታችሁን ግለጹልኝ። ምክንያቱም ብዙ ሰዎች እኔን ለማበሳጨት የሚያደርጉት ጥረት እያበሳጨኝ ነውና እስኪ እናንተ መልካም ልደት በሉኝ ነገ ልደቴ ነው እያለች ትናንት በቲክቶክ እየተናገረች ነበረ። እንግዲህ ሀይሚ እንኳን ተወለድሽ መልካም ልደት ብለናል። እህታችን እንግዲህ ያመሰው ይበልሽ፣ ቀጣይም ልደትሽን እንደምታከብሪ የዛሬ አመት ወርቅ ተሰጥቶሽ ነበር። ሰፕራይዝ ሆነች ነበረ፣ ሳታስቢው ልደትሽ ተከብሮልሽ አይተናል። ዘንድሮ ደግሞ እንግዲህ በምን መልኩ እንደምታከብሪው አላቅም። ከብሩኬ ጋ ሰጠገባ ውስጥ ገብታችኋል። እንግዲህ መልካም ልደት ብያለውኝ እህቴ፣ መልካም ልደት ይሁንልሽ፣ እንኳን ተወለድሽልን፣ ቀሪው ዘመንሽ የተባረከ ይሁን። እንግዲህ በጥሩ ነገር እንደምትመጡ እንጠብቃለን። ሌላኛው እንግዲህ ብዙ የመዳም ቅመሞች የምታለቅሱ አላችሁ። እኔ ለአብርሽ ብዬ ሳይሆን ለሩታ ብዬ ነው ከመጣሁኝ። እንግዲህ በአመት ውስጥ የሶስት ወር ደመወዝ ብቻ ነው እኔ የተጠቀምኩት ቀሪውን ወደ እነሱ ነው የላኩት፣ የምትል እህት እና የምታለቅስ እህት አለች። ነገር ግን እኛ ከተቀባዩ ሳይሆን ችግሩ ከሰጩ ነው። ምክንያቱም አንድ ሰው ከሀገሩ ሲወጣ አገሩን ለቆ ቤተሰቡን ለቁ ሲመጣ አላማ አለው። እኔ ሁልጊዜ የምናገራለው ግን ቪዲዮም ገብታችሁ ስለማታዩ ስለማታዳምጡ፣ መልእክቱ ዝም ብሎ ይቀራል እንጂ ማንም ሰው ያዳምጠው። ምክንያቱም ከሀገራችን ኢቨን ከሀገራችን እንኳን ስንወጣ አሻራ ለመስጠት፣ ሜዲካል ለመስጠት፣ ፓስፖርት ለማሳደስም ሆነ ፓስፖርት ለማውጣት ያለው ሰጣገባና አገባና ልፋቱ፣ ትራንስፖርቱ፣ ድካሙ፣ ግፊያው፣ ወረፋ መጠበቁ ብዙ ዋጋ ከፍለን ከመጣን በኋላ የመጣንበትን አላማ የመጣንበትን ነገር ረስተን አላግባብ ወጪ የምናወጣ አላግባብ አላማ ቢስ የሆን ልጆች ብዙዎች ነን። ነገር ግን የመዳም ቅመሞች አላማ የላቸውም፣ የመዳም ቅመሞች እንዲህ ናቸው እየተባልን አንዳንዶቻችን ባጠፋነው ጥፋትና በሰራነው ስህተት ሁላችንም እንወቀሳለን። አሁን ይች ልጅ እንግዲህ መጀመሪያ ላይ አስገብቼ የላችኋለኝ፣ ምንድ ነው እያለች ያለችው፣ እኔ ለአብርሃም ብዬ አይደለም ለሩታ ብዬ ነው ይህን ሁሉ ዋጋ የከፈልኩት። ከቤተሰቦች ጋር ተጣልቻለሁ ከእህት ከወንድሞቼ የአክስቲ → የአክስቴ አጎቶች ልጆች ብሎክ አድርገውኛል። ምክንያቱም እየሰራው ለነሱ ስለምልክ እያለች ነው። ግን በዚህ ልክ እንዴት ነው የወረድነው ማለት ነው? በዚህ ልክ ምንኛ ወርደናል እኛ ማሰብ አቅቶናል እንዴ ማሰብ ተስኖናል። የወጣ ነው ከሀገራችን፣ ራሳችንን ልንቀይር አሊያም ደግሞ ቤተሰቦቻችንን ልንረዳ ነው እንጂ እንደፈለግን እዚጋ ሶሻል ሚዲያ ለምናውቃቸው ለዛውም ነገ ወይም ደግሞ የሆነ ሰዓት አስፈልገዋችሁ እንኳን ብትደውሉላቸው ስልካችሁን ለማያነሱ ሰዎች፣ ከምንም ሰባራ ሳንቲም ለማይከቷችሁ ሰዎች ጊዜያችሁን፣ ገንዘባችሁን በዛ ላይ ቤተሰብ መርዳትታችሁ መርዳት የሌለባችሁን ሰው ነው እየረዳችሁ ያላችሁት። እኔ ግን በምን አይነት አማርኛ ቢነገራችሁ፣ በምን አይነት ቋንቋ ቢነገራችሁ እንደሚገባችሁ አላውቅም። ተው፣ ተመከሩ። እኛንም አታሰድቡን። ተሰድባችሁ፣ አታሰድቡን። እዚህ ጋር አገራችን ጥለን በሰው ሀገር እየተሰደን በረሃውን ጭቅጭቁን፣ ብዙ ነገሮችን፣ ድካሙን፣ ህመሙን ሁሉን ችለን እግዚአብሔር ይመስገን ጥሩ ቦታ የገጠመን እግዚአብሔር ይመስገን፣ ፈጣሪ የተመሰገነ ይሁን። ነገር ግን ብዙ እህቶቻችን በቂ እንቅልፍ እንኳን የመተኛ ሰዓት የሌላቸው ብዙዎች ናቸው። እግራችሁ እየተቃጠለ ውሎ ማታ ስታርፎ ምን ያክል እንደሚደክማችሁ እያያችሁት ግን በየወር የወር ደመወዝ እያገኛችሁ በዛ ላይ ደግሞ ቤተሰቦቻችሁን ሳትረዱ ቤተሰቦቻችሁን ሳታግዙ የምታሽቃብጡ ልጆች አረተው ተመከሩ። የምር እንደው ሶሻል ሚዲያ ቁም ነገር ለመስራት ነው እንጂ እንደው እንደዚህ ለመንዘላዘልም ሆነ ለምንም አላግባብ ባትወጡ አላግባብ ባትጠቀሙት ጥሩ ነው። ሶሻል ሚዲያ ከተጠቀምንበት ብዙ ጠቃሚ ነገር አለው። ከተበላሸን ደግሞ በዛው ልክ የሚያበላሽ ብዙ ነገር አለው። ስለዚህ እኛ ራሳችንን አውቀን ከልጅነት ወደ አዋቂነት፣ እንግዲህ ሁሌ ልጅነት አይኖርም። ልጅ ከሆነን ህጣን ከሆነን ከቤትም አንወጣም፣ አላማም አይኖረንም። አላማ ከምን ይጀምራል? ቤተሰብን ለመርዳትም ሆነ ራስን ለመለወጥ ከመጀመሪያው ካነሳሱ ከጅምሩ ነው። ምክንያቱም አርቀን ስናስብ ነው ጉዞ የምንጀምረው። በጉዞ መሀል ደግሞ ብዙ ውጣ ውረድ አለው። ስለዚህ ያንን እያሰብን ከወጣን በኋላ እዚህ ጋር ስንደርስ ምንድን ነው ጭንቅላታችንን የደፈነው ነገር? እንዴ አያማችሁም? አይደክማችሁም? ነገ ወደ ሀገራችሁ መግባት አትፈልጉም? ሁለት አመት ኮንትራት እንኳን አለቀ አላለቀ፣ ቀን እየቆጠርን እንደርጉዝ እንደርጉዝ ቀን እየተቆጠረ ምን ያክል እንደሚከብድ እያያችሁት። በዛ ላይ ደግሞ ገንዘብ ለሰው የምትልኩ ልጆች እንደው ብታርፉ ራሳችሁን ብትቀይሩ ቤተሰቦቻችሁን ብትረዱ። ይህን ይች ልጅ እንግዲህ ከቤተሰብ የማልሆንኩም ከደሞዜ የማልሆንኩም እያለች ነው እያለቃቀስቻለች። ነገር ግን በዚህ ልክ እኔ እንጃ ብቻ ምን እንደምል አላውቅም። በዚህ ልክ የወረደ አስተሳሰብ ምንም ከሶሻል ሚዲያ ስላወቃቻቸው ብቻ ስላወቅናቸው ብቻ በሀሳብ ሼር ቪዲዮቸውን ካየን በራሱ በቂ ነው። ለምንድን ነው እኛን የማታበረታቱን? አዲስ ጀማሪዎችን እህቶቻችሁ አይደለን እንዴ? እኛ ስደተኞች እኛው በኛ ለምንድነው ነው ማን የተጋገዘው? እኛ ችግራችን ወደ ነፈሰበት መንፈስ ደስ ይለናል። በተለይ እኛ ሀበሾች እርስ በራሳችን የመደጋገፍም ሆነ የመጠቃቀም አቅሙ የለንም። ግን ብንረዳዳ እና ብንደጋገፍ እኛው በእኛ ብናድግ የተሻለ ነው። ሁላችሁም ራሳችሁን ብትሆኑ ነው የሚሻለው፣ ምክንያቱም ነገ የእናንተን ህይወት የምትኖሩት እናንተ ናችሁ። አብረሽ ወይም ሩታ አይደለችም፣ ራሳችሁ ናችሁ። ችግራችሁንም ደስታችሁንም የምትጋፈጡት እናንተው ናችሁ እንጂ ነገ ላይ እስኪ ይቺ ልጅ ይሄን አድርጋልኛለች የታለች? ምን ላይ ወደቀች? ብለው እናንተ ዞር ብለው አያዋችሁም። ስለዚህ ሰጥታችሁ ከማልቀሳችሁ በፊት ሰጥቶ ከመለመን በፊት መጀመሪያ ላይ እጃችሁን ብትሰበስቡ የተሻለ ነው እላለሁኝ። እኔ የምለው ይህን ነው፣ ሁሌ ምላለውኝ። ብዙ ጊዜ ስለ አረብ ሀገር ሴት ሲነሳ የአረብ ሀገር ሴት በመጥፎ ስትነሳ እኔ በጣም ነው የምናደደው። ነገር ግን ያው ምንም ማድረግ አይቻልም። ምክንያቱም ሁላችንም ራሳችንን ስናከብር፣ ራሳችንን ስናስከብር ነው የምንከበረው እንጂ እኛ ራሳችንን ዝቅ ካደረግ ነው ማንም ሊያከብረን ማንም ሊረዳን አይገባም። ቢያንስ እንኳን በሰው ሀገር ላይ በሰው ቤት ሆነን እንኳን ብዙ ችግሮች አሉ። እነዛን ችግሮች የሚረዳን ችግርን ያየ ወይም ደግሞ ስደትን ያየ ነው እንጂ ማንኛውም ሰው አይረዳንም። ይህን እያወቃችሁ ጊዜያችሁን፣ ገንዘባችሁን የምታባክኑ ልጆች ለራሳችሁ ብታውቁ የተሻለ ነው ባይነኝ። እኔ ይሄ እንግዲህ መልእክቴ ነው። ከዚህ በላይ ምንም ማለት አልፈልግም። ሰምቼም አይቼም ማለፍ አልችልም። እኔ ስለ አረብ ሀገር ሴቶች፣ ስለኛ ስለ ስደተኞች ምንም ሲባል መስማት አልፈልግም። በመልካም እንጂ በመጥፎ እንድንነሳ አልፈልግም። እንግዲህ እግዚአብሔር ለሁላችንም ማሰብን ማስተዋልን መልካም ልብን ይፍጠርልን። በእርግጥ የተቸገረ መርዳት መልካምነት ነው፣ ግን እነዚህ ደግሞ አልተቸገሩም። ቅብጠት ነው። እንደዚህ ድራማ እየሰሩብን የሚያገኙት ይበቃቸዋል። መርዳት ካለብን ከፈጣሪ ጋር የሚያገናኙትን ብዙ የተቸገሩ ብዙ ከጆዳፍ ያቃታቸው አሉ። ሌላው ርቀንስ